ሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ እያልኩኝ ዛሬ ጁምአ ነው። ጁምአ ሙባረክ። ጁምአን ከኛ ጋር እናሳልፍላችኋለሁ። ሀባይዲ እንግዲህ ብዙዎቻችሁ የጠየቃችሁኝን ለመመለስ አልተመቸኝም ነበር። ይሄ ፍራሽ ልብሱን ስንት ነው ያሰራሹ? ማሰራት እንፈልጋለን መጋረጃው ስንት ነው? የአንቺ ቤት የፈረሹ ለኢዱ ብላችሁኛል። ግን አልተመቸኝም ነበር ሐቂቀተን እያንዳንዱ ዋጋውን እነግራችኋለሁኝ፣ ስንት ብር እንደፈጀብኝም ማለት ነው። ማሰራት ከፈለጋችሁ ቆንጆ ነው፣ ያምራል፣ ቤት ያሳምራል። እኔ ያሰራሁት በሶስት ከለር ነው። እዚህ ጋር እንደምታዩት ይሄ ሁለት ከለር አለው፣ ከዛ ከጀርባው ደግሞ ሌላ ከለር አለው። ስለዚህ እያንዳንዱን እነግራችኋለሁ ማለት ነው። በቅድሚያ ላይክ ሼር እያደረጋችሁ ሰምታችኋል፣ ምቶሎ ተጠርታችኋል። ደግሞ ጁማውን ሻይ ቡና እያልን አብረን እናሳልፋለን፣ ሳልፋለን እላችኋለሁ። ሀባይ በመጀመሪያ ከመጋረጃ ጀምርላችሁ፣ መጋረጃው ወርቃማ ጥቁር ያለው ሳይሆን ከዚህ ከንትኑ ጋር ማች እንዲሆን ይህን ከለር ነው የመረጥኩት። እንደምታዩት ሼይን የሚያደርግ ምርጥ መጋረጃ ነው። ማሻአላ ትወዱታላችሁ እንደገና ደግሞ ያው መጋረጃ ሲመረጥ ያው ከእንትኑ ጋር ማች እንዳረግ ተብሎ ነው፣ ከምታሰሩት ትራስ ልብስ የሚሆን አረቢያ መጅሊስ ጋር የሚሆን ማች እንዳረግላችሁ አስባችሁ ነው መሆን ያለበት። ያኔ ሰላም አረም ብቻ የሚገዛ አይደለም። እኔ አሁን ይሄ ጋር ሁሉም ከሰማያዊ ይማለው። ይሄ እንደምታዩት ይሄኛው ሲሊቨር ከለር ነው። የፍራሹ ልብስ ሙሉ ለሙሉ ሲሊቨር ከለር ነው። ትራስ ልብሱን ነው ያቀላቀልኩት እኔ። ለሁሉም ማች ያደርጋል ይሄ ማለት ነው ለምን እዚህ ጋር ያለው እንትን ለሲሊቨሩም ለወርቃማውም ማን ነው ለእንትኑ ለሰሚያዊውም ማቻረጋል። እና መጋረጃውም በሁለት ተቆንጣጭ ሁለት ተቆንጣጭ ነው። ተቆንጣጩ እዚህ ጋር እንደምታዩት ሶስትም ከሆነ ጨርቅ ትጨምራላችሁ። ያሰራሁት 5 ሜትር በ5 ሜትር ነው። ዋጋው 8500 ብር ነው ያሰራሁት ማለት ነው። ሁለት ተከፋች ነው። አንድ ወደዚህ አንድ ወደዚህ ማለት ነው። ተከፋች እና ተቆንጣጫው ይለያያል። ተከፋች ማለት ይሄ ነው፣ እንደዚህ የምከፍቱት እንደዚህ ማለት ነው። ሶስት ተከፋች ማድረግ ይቻላል። መሀሉ ላይ አንድ ይደረግና ወደዚህ አንድ ወደዚህ አንድ ማለት ነው። ያ ሶስት ተከፋች ይባላል። ተቆንጣጭ ደግሞ እዚህ ጋር የተሰበሰበበት ነው። እዚህ ጋር እንደምታዩት ይሄ የተሰበሰበበት እና ይህንን ስምንት ሺህ አምስት መቶ ብር ነው ያሰራሁት። በጣም ነው የሚያምረው። እርሳስ ከለርም አለው። በጣም ነው የሚያማምሩት። ሀቂቃ ሲሰሩ ደግሞ ውበት ይደፋባቸዋል ማለት ነው። እና ከውጭ ደግሞ ፀሐይ ስለሆነ ስለሚያንፀባርቅ ለእናንተ ብዙም አይታይም። አሁን ቀን ስለሆነ ማለት ነው። ይችን ቤቢ አራት ፍሬ ነው ያሰራሁት። አራት ፍሬ እዛ ጋር አንዳለኝ ይሄ ሁለት እዛ ሶስት አራት ማለት ነው። አራት ፍሬ ነው ያሰራሁት። የአንዱ ዋጋ ስድስት መቶ ሀምሳ ብር ነው። እስከ ልብሱ ውስጡም እስካለው እንትን ማለት ነው። እንደዚህ የሚያምር አድርገው የሰሩት ማሻላህ። አንዱ ይሄ 650 ብር ነው። አንዱ ማለት ነው። ከዛ እንግዲህ ሀባይቢ የትራስ ልብስ ማለት ነው። የትራሱ ልብስ አንድኛው ይሄ ነው። አንዱ ከለር ያኔ በንሱ ሲልቨር ከለር፣ ንሱ ሰማያዊ አርጉን የሰራልኝ እዚህ ጋር ደግሞ ቡኒ ነው። በጀርባው ቡኒ ነው። በነገራችን ላይ ለዚህ ቡኒው ይሄ ጋማች ይሆናል። ለምን ይሄ ብልጭ ልጩ ለሁሉም አንድ አይነት ነው። ከአንድ አይነት ጨርቅ ሶስት ሴሪ ነው ከሶስቱ ሴሪ ነው ያስቆረጥኩት፣ ስገዛ ማለት ነው ጨርቁን እና በጣም ነው የሚያምረው እንደምታዩት። ይሄንኛው ስፉ ሌላ ዲዛይን፣ ይሄኛው ስፉ ግን ዲዛይኑ ይለያያል፣ አሰፋፉ ማለት ነው። ይሄኛው በጣም ነው የሚያምረው እንደዚህ። የአንድ ፍራሽ ልብስ ማነው የአንድ ትራስ ልብስ ዋጋ ነው እንግዲህ፣ ጽፌ ነው እንጂ አላውቀውም ማለት ነው። 650 ብር ትራስ ልብሱ 650 ብር ነው የፈጀው ማለት ነው አንዱ አስር ነው ያሰራሁት፣ 6500 ብር ከዛ፣ ሀባይቢ እዚህ ጋር እንግዲህ ተክያ ነው ተክያ እስከነ ልብሱ 1250 ብር ነው። እንደዚህ አቀላቅሎ ነው የሰራልኝ ከዚህ በኩል እንደምታዩት፣ ከዚህ በኩልም እንደምታዩት በሰማያዊው፣ ከዛ መሃሉ ሙሉ ለሙሉ በሲሊቨር ከለር ማለት ነው፣ እንደዚህ አድርጎ ነው የሰራልኝ 1250 ብር ነው ማለት ነው። የፍራሹ ልብስ ነው መጨረሻ ላይ የፍራሽ ልብስ ሶስት የፍራሽ ልብስ ነው ያሰራሁት የአንድ ፍራሽ ልብስ ዋጋ 1220 ብር ነው አጠቃላይ የሶስት ፍራሽ 10 ትራስ አራት ቤቢ አራት ተከያ እስከነ መጋረጃው ስንት መሰላችሁ 20 27260 ብር ነው የፈጀብኝ ማለት ነው በጣም ነው የሚያምረው ፋፍሽ ማለት እንግዲህ ከፈለጋችሁ እንደዚህ ማሰራት ከፈለጋችሁ በጣም ነው የሚያምረው ሀቂቀተን ከወደዳችሁ ታሰራላችኋለሁ እና ሀባይቢ በጣም እንደዚህ የሚያማምሩ አርገው ይሰሯቸዋል። ብዙ አይነት ዲዛይን አሰራር አለው። ያው ብዙ ልጆች እኛ ማሰራት እንፈልጋለን ስላላችሁ በውስጥ መስመር የአንችን አይነት ዋጋውን ንገሪን፣ ዋጋውን ንገሪን ስትሉኝ ለምን አላሳወቃችሁም ብዬ ነው። እና ይህንን ይመስላል እላቸዋለሁ። ሀባይቢ ከወደዳችሁት ላይክ ሸር አይረሳ። በጣም ነው የሚያምረው። እናንተም ከፈልጋችሁ ይሰራላቸዋል ማለት ነው። ከዛ ምንጣፉ ደግሞ ምንጣፉ እዚህ አይደለም የገዛሁት። ምንጣፉ እኔ ተይዤ እስር ቤት ስገባ ጓደኞቼ ሻንጣዬ ውስጥ አስገብተው ነው ላኩልኝ። የእነን ማለት ነው የጓደኞቼ ጥሪት ነው ላችኋለሁ። ሀባይቢ አንዳንድ ጊዜ መልካም ጓደኛ ካላህ ስጦታ ነው ነው የሚባለው። እኔ አልሐምዱሊላህ ከሴት እስከ ወንድ ካላህ ስጦታ የሄዳቸው ማለት ነውና አብረቸው ነው ጓደኞቼ አስር ዓመት አብረን ኑረናል። ልክ እኔ እንደ ቤተሰብ ነው ማያቸው ወላሂ፣ ከቤተሰቦች ምንም አይነት ቢበልጡብኝ እንጂ አያንሱብኝም። እና ብዙ ነገር ረትበው ነው የላኩልኝ ማለት ነው። ተይዤ እስር ቤት ስገባና ይሄ የአከራያችን የነበረው ልክ እንደ አባቴ የሆነ እሱ ነው ይሄንን ገዝቶ ያስገባልኝ ማለት ነው፣ ሻንጣይ ውስጥ እና በቃ ይሄንን ይመስላል ሀባይ እንግዲህ ዛሬ ጁማአ ነው። ፏፍሽ እያል አብረን እንዋለላችኋለሁ። እዚህ ጋር ቡቅሪም አለ። ፀሐይ ነው፣ በጣም ሙቀት ነው። አሁን ላይ ወላ ሙቀቱ ምንም አልቻል ነው። እንግዲህ የሆነ ወደ ታይ ተኙ ተኙ የሚል ነገር ነው ያለው። ከፀሐይ እኔ ፀሐይ ይሁን የሆነ ነገር ገብቶ ይሁን አላቅም፣ ብቻ ተኙ ተኙ የሚል ነው። አሁን ሁሉም ሰው ነው መነጋገር የያዘው፣ የሚያዝ ያው ፀሐይ ድርቁ ምንም አልተሻልም ወላይ በራህመቱ የራህመን እንጂ ዝናቡን ያዝንብልን እያላችሁ ዱዓ አድርጉ፣ እላችኋለሁኝ ሀባይብ። ዛሬ ሉባባም የለችም በቃ ቤቱ ጭር ጭር ብሎናል። በነገራችን ላይ ሉባባ የቤታችን ድምቀት ናት። በሰላም ትምጣ። እናቷ ዋጋ ሂዳለች ማለት ነው፣ ገጠር ወረባቦ። ከዛ ቡና ታፈላልናለች። ዛሃሩ አብራችሁን ሁኑ እስኪ ቅጅልን እንግዲያ፣ ሉባባ ሄዳብንኛ፣ ቤታችን ቀዝቅዟል። የቤታችን ድምቀት ሉባ ቢሻ፣ ሉባ ቢቲ፣ ሉባባ እየዬ፣ ተመለሽልን። ይሄን ቪዲዮ መቼም አታየውም፣ መላክ የሆነሽ ግን ያው ተመለሽልን እና ነይ ቶሎ፣ ናቅፈሽናል። ንፈቅበለሽናንእና ለተመልካቾችም ቅጂላቸው የዶሮ አይነት የመሰለ ቡና ነው እንግዲህ ዛህራ እንዲያፈላይልን እና ዛህራ በጣም ነው ቡና የምትችለው። ማሻአላህ ዩት ምን እንደሚመስል ራሱ ሲታይ ቡናችንን እየጠጣን ኑ ፈታ ዘና እንበል ጁሙአውን እንግዲህ ቡቅሪያችንን እየጠጣን ቡናችንን ጠጥተን ጨርሰናል አልহামዱሊላ ኑ ቶሎ እኔ ቡቅሬ ቡቅሪ በጣም ነው ሞዶ ጻሃይም ስለሆነ ደግሞ ደሞ ዛሃራ ዙረሽ ዙረሽ ስትመጪ ዋጥም ጋትሞቺ ብላ ቡቅሪ ያርጋሊ ነው ማለት ነው ኬኒቶ ሁሉም በያገሩ ስም አለው ኬኒቶም ቡቅሪም እኛ ቡቅሪ ነው የምንለውበኛ በእኛ አካባቢ ማለት ነው ገብስ ብቻ ነው። እና ኑ ፈንዲሻችንን ይያን። እንግዲህ ሀባይቢ እናንተ ምን ላገራችሁ አብቅቷችሁ፣ በሰላም በፍቅር ምትኖሩ ያርጋችሁ ባገራችሁ ላይ ላችኋለሁ። ወጥቶ ከመቅረት አለ ይጠብቀን። እና ደግሞ አንዳንድ እህቶች ለምን ከዚህ ስራ ስደት አትጂ የምትሉ ልጆች አላችሁ። ሀቂቀተን ዲካሙ ከስደት ይበልጣለ አጥፍ ድርብ፣ ግን ደግሞ ሀገር ላይ ይሻላል በሚለው ነው። እኔ ስዴት ምርር ብሎ ነው የመጣሁት። ሀቂቃ ምን እነሱ ለኔ በማሰብ ነው ማለት እነሱ ለኔ በማሰብ እንደዚህ ሰርቼ ያው አረብ ቤታውን ብትሰሪ ሰርተሽ ለሰው ካሰጠሽ ባርገሽ ትይዣለሽ ክፉ ከሆንሽ ማለት ነው። እኔ ግን አጥፊ አጥፊ ነው የሚለኝ። እዚህ ግን ተሰርቶ ሀቂቃት ትርፍ ነገር መያዝ የለም። ቤት ስሪ እንደሄለሽም እንዴ መኪና ግዥም እንዴ ምናምን አትይም እንዴ። እናንተ እንደምታስቡት ብዙ ብር የሚከፈል አይደለም። እናንተ እንደምታስቡት አይደለም። ያኔ እና ብዙ ልጆች እንደዛ ትሉኛላችሁ፣ በውስጥም ማለት ነው ለምን ተሰድሽ ሶስት አመት ትሰሪ ላይ በቃ እንደዚህ ከምትንገላችሁ ትሉኛላችሁ። ግን እዛም መንገላታት ነው፣ እዚህም መንገላታት ነው። ቢያንስ እዚህ ከቤተሰቦቼ ጋር በየጊዜው እገናኛለሁ። ቢናፍቁኝ ሰርግ ቢሆን፣ ሞት ቢሆን፣ የሆነ ነገር ቢሆን ሩጭ መሄድ እችላለሁኝ እሱም በማለት ነው። እና ደግሞ ስደት መጀመሪያ መስጠልት ስላረገኝ ነው እንጂ ስደት ለማንም ስለማልመኘው እኔ ለራሴ ሂጂ ሂጂ አይለኝም። እሷንም አሁን ሄዳለሁ እያለች በጦርነት ላይ ነን ማለት ነው እንጂ እህድ ያለሁም ወራቼ ወቁን እንዳላነሳልሽ፣ እህድ ያለሁ ነው። እንግዲህ ወላሂ ስደትን ያላየው ሰው እህድ ያለሁ እህድ ያለሁ ነው የሚለው። እሺ፣ እዚህ ምን እናደርጋለን? እየኖርን አይደል? አገቢ ውለጂ፣ በቃ ይሄው ነው። አታየውም? ህይወት እድሜሽን ጨርሰሽ ብዙ ነገር ሆነው ነው የሚመጡት። እያየሻቸው አይደል? እኛ ቤት እንኳን የሚመጡት ብዙ ናቸው፣ አይደል? እንደዚህ ሆነን እንደዚህ ሆነን እኛ ቪዲዮ ባንሳራቸውም እየመጡ ነው እዚያ

ልጅ እንደው ዛሬ ስንዱ ቁንጠጣ ዛሬ እንደዚህ ልጀምር። እንደው እና ሀባይቢ፣ እኔ ስደትን ለራሴ አልመኝም ለሰውም አልመኝም፣ እህቴ እንድትሄድ ማልፈልገው እና የእናንተ እህቶች እንዲሄዱ አልፈልግም፣ ማንኛውም ሰው ስደት እንዲሄድ አልፈልግም። በርግጥ ስደት ብዙ ነገር ያስተምራል ብዙ እውቀት ከገንዘብ እንደውም ብዙ ኢልም ተምረው ብዙ ልጆች የመጡት አቅሪ ሆነው እዚህ ማሻላህ ተባረከ ረህማን፣ ስደት ከሄዱ በኋላ ነው ማለት ነው። አብዛኛው ልጆች ሙስሊም ሆነን እያለን ግን ቁርአን አልቀራንም፣ ሶላት ባግባቡ ማን ሰግደው፣ ስደት ከሄድን በኋላ ዲናችንን በደንብ ተምረንበታል። ገንዘብ ባይኖረንም ምንም ባይኖረንም ማለት ነው እና ስደት ባንድ በኩል ጥሩ ነገር አለው። እኔ ይሄንን ስለ ስደት ያነሳሁት ብዙ ጊዜ አንዲት ልጅ ትጽፍልኛለች፣ ለምን የሰው ዕቃ እንደዚህ የገተተሽ ከምደክሜ፣ ለምን ስደት ሄደች ሶስት አመት ሰርተሽ አትለወጭ ምናምን እያለችኝና ልክ ናት። በሱ አስተሳሰብ ልክ ናት። ትርፍ ነገር የለኝም እኔ አይኖርም። ለምን ትሰራላችሁ? ቤት ኪራይ አለ፣ ሁሉን ነገር፣ ብዙ ነገር አለ። አስቤዛ ማሟላቱ፣ ቤት ኪራይ የተከራይታችሁ፣ ውሀ ማብራት ምናምን ሁሉ ነገር ስትከፍሉ በቃ አምስተውሩት ብር ትርፍ አይኖረውም ማለት ነው ያኔ ሴብ የሚሆነው ነገር የለም ግን አልহামዱሊላ የዛሬን ከዋልን ደግሞ የነገን አላህ ያቃል አይደል የነገን ያውቃል ያቃል የአላህ የከፈተውን ጉሮሮ ሳይዘጋ አይውልም ነው የሚባለው ቤትም ባይገዛ ማለት ባይገዛ ይሄ ነው አዎ አዎ እና እንደዛ ነው ኢንሻአላ መጣችሁና እንተን በሰላም ምትኖሩ ያርጋችሁ ቤትም ይሰራችሁት እኔ በአብዛኛው ዱንያ የኪራይ ኑሮ ነው። ቤት ተከራይችም ኖርኩኝ ቤት ሰርችም ኖርኩኝ። ፈርቆ አይታየኝም። ያኔ እረፍት ይኖረዋል ማን እንደ ራስ ቤት ግን፣ ያንንም ቢሆን ጥለነው እንሄዳለን። ሰው ትልቅ በሆነ አይሞትም፣ ትንሽ በሆነ ደግሞ አይኖርም። ሁሉ ባባ ሰርታ አስራ አንድ ዓመት ሰርታ ነው፣ አስራ አንድ ዓመት ሰርታ ቤቱ ተሰርቶ መጣ አርፋለሁ ስትል የማፍረሻ ወረቀት ተሰጥቷቸው ነው ቤተሰብ ወኪሎቹ የጠበቋትና እና እንዲህ አይነት አጋጣሚ ያለው እና እናንተ ደግሞ እድሜያችሁን አትጨርሱ በስደት ለቤተሰብ ለቤተሰብ እያላችሁ ደግሞ ጊዜያችሁን አታባክኑ። እውነት ለመናገር ቤተሰብ አስር ሺህ ብር፣ ሀያ ሺህ ብር እያላችሁ ስትሰጧቸው በቃ ደስተኛ አይሆኑም። እኔ እንጃ ለምን እንደሆነ አላውቅም። እቃ ተገዝቶላቸው ሄዶ ራሱን ይዤ ሂጄ ልብስ የሚሆን እቃ ስልክ ተገዝቶላቸው ይዤ ሂጄ ደስ ብሏቸው የሚቀበሉት አንዳንድ ሰዎች ብቻ ናቸው። ያኔ ምን አድርጋልን ነው እንድሚሏችሁ፣ እንደዚህ አርጋልና ላይሏችሁም። ወደፊት እንዲሆን ገንዘባችሁን ይዛችሁ አገራችሁ ስትመጡ ልብስ ራሱ ከዛ ገዝታችሁላቸው ብትመጡ አረቦቹ ሰጥተዋቸው ነው ነው እንጂ እናንተ ገዝታችሁ አይባልም። እውነት ግርም ነው የሚልኝ፣ አረቦቹ አዲስ ልብስ ይሰጣሉ እንዴ ለመላ ቤተሰቡ አዲስ ልብስ ይሰጣሉ እንዴ? እስከምን ማለት ነው? እና እንደዛ ነው። እራሳቸውንና ኪሳቸውን እየጠበቃችሁ ሀገራችሁ ለመምጣት ሞክሩ። መልካም ዱማ አይሆንላችሁ። ሰላም ሁኑልን።